በልዩ ነገር ከች ብዬላችኋለሁ። ጽጌ ዛሬ አገራችንን ወክላ እንግዲህ በፊልም ተወዳድራ አሸናፊ ሆነ ለውድድር ሄዳል። ናይጄሪያ ገብታለች ማለት ነው። በጣም በጣም በጣም ደስ ይላል። የምር ጀግና ናት። እንግዲህ ናይጄሪያ ገብታ እንደምታሸንፍ እርግጠኛ ነኝ ማለት ነው። ሰላም ሰላም፣ ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትትርፍ ይበልልኝ። እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ዛሬ በአዲስ ነገር ጽጌን ይዣላችሁ ከች ብያላችሁ። አለው ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ጽጌ እንግዲህ ፋፋሽ ድምቅ ብላይ እንግዲህ ከኢትዮጵያ ወደ ናይጄሪያ ገብታለች ማለት ነው። እንግዲህ ናይጄሪያ ላይ ደግሞ የፊልም ውድድር አለ። እንግዲህ የመጀመሪያ ሆነ እንግዲህ በውድድሩ አሸናፊ ሆነ፣ ወደዛ ገብታለች። እንግዲህ ያው ነጌ ነው የሚጀምረው ማለት ነው። እንግዲህ አሸንፈ እንደምትመለስ እርግጠኛ ነኝ። ያው ኢትዮጵያ ሁሌም አሸናፊ እንጂ ተሸናፊ ስላልሆነ ማለት ነው። ስለዚህ ውድ ተመልካቾቼ እንግዲህ ደስ ያላችሁ ስ የሀሳብ አስተያየቶቻችሁን በኮመንት ላይ ፈታዘና እያላችሁ እያስቀመጣችሁ የጽጌ ጽጌ ናይጄሪያ ላይ እንደ እንዴት እያሳለፈች ነው የምለውን ቆይታዋን ሼር አረግላችኋለሁ ማለት ነው። እናንተም ሀሳብ አስተያየቶቻችሁን በኮመንት ላይ አስቀምጡ፣ የተሰማችሁን ደስ ያላችሁ። እኔ ደስ ብሎኛል፣ የምሬን ነው የምላችሁ። አገሬን ወክላ ያ በሀገር ውስጥ ካሉ አርቲስቶስ ተወዳድራ እንግዲህ ባለፈው ባህና ኢንተርቪው ተደርጋ ነበረ። ፍርም መስራት እንደምትፈልግ ፍላጎት እንዳለት እንዳላት እና ያው ተዋናይ መሆን እንደምትፈልግም እንደዚያውም ደግሞ በጣም መስራት እንደምትፈልግም ሼር አርገ ነበረ። ትራትር መስራት እንደምትፈልግ ያው ሀና ኢንተርቪ ባደረገችው በእሷ ዩቲብ ላይ ቀርባ ኢንተርቪ አርገ ነበረ፣ በእሷ ሚዲያ ላይ በሀና ሚዲያ ላይ ማለት ነው። እንግዲህ ዛሬ ደግሞ ይሄው ጠብቂ ሀና ያኔም፣ አንቺ ጎበዝነሽ ቆንጆነሽ ያው መስራት ትችያለሽ ብላ ነበረ። እንግዲህ እንዳለቻትም ይሄው ፅጌ እንግዲህ ከብዙ አርቲስቶች መካከል ተመርጣ አሸና

ናይጄሪያ መታ ልትወዳደር መታለች መጥታለች እንግዲህ በጣም ያው በአሸናፊነት እንደምትመለስ እርግጠኛ ነኝ ማለት ነው። ውድ ተመልካቾች በያላችሁበት ሁላችሁም እንግዲህ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ቪዲዮን ከወደዳችሁ ላይክ እያደረጋችሁ አበረታቱኝ። ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ እየሆናችሁ አበረታቱኝ። የፅጌ ቆይታ ምን ይመስላል የሚለውን እንግዲህ ወደ እናንተ ቀንጨባርጌ አደርሳ ለብሳችኋለሁ እናንተም ደግሞ በቪዲዮ በተመለከታችሁት ቪዲዮ ሐሳባችሁን አስቀምጡላችኋለሁ። ወደ ቪዲዮ መሪ ተዋናኝነት ዘርፍ እንዴት ናችሁ? የፅጌ ርያል ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ እንግዲህ ብቻ የመጣሁት እና ደግሞ የት ሀገር እንዳለው ገምቱ። ናይጄሪያ ሁሉ ናይጄሪያን ያለሁት ነገራችሁ አፍሪካ ሙቪ አካዳሚ አዋርድ ላይ በመሪት ተዋናይነት ዘርፍ በመሪት ተዋናይነት እንግዲህ ተመርጬ እዚሁ ናይጄሪያን የሚካሄደው ናይጄሪያን ያለሁት እንግዲህ በጣም በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እኔ ዓላማ ነበረኝ፣ ዓላማ ነበረኝ ማለት አሁንም አለኝ። ብዙ ነገሮች ብቻ ሌላ ቀን እናወራዋለን። ብቻ ዛሬ እንግዲህ የደስታችን ቀን ነው። ኢትዮጵያን ወኪየን የመጣሁት ኢትዮጵያን ወኪየን እዚያ ያለሁት እንደ ኢትዮጵያዊ የምንኮራበት ትልቅ የሆነ ዝግጅት ነው። እውነት ለመናገር ትልቁ የአፍሪካ ፊልም ትልቁ የአፍሪካውያን የፊልም ሰሪዎች ትልቁ ኦስካራቸው ይሄ ነው። እንግዲህ አፍሪካ ኦስካር ይባላል። እንግዲህ እዚህ እንትን ላይ በጣም ብዙ ፊልም አክትረሶች ወይም ደግሞ አክተሮች ወይም ደግሞ የተለያየ ሙያ ዘርፍ ላይ ያሉ ሰዎች የታጩበት ፕሮግራም ነው። ትልቅ ትልቅ ትልቅ በጣም ትልቅ ፕሮግራም ነው። እንግዲህ እንደ ኢትዮጵያም እንደ አፍሪካም ስናስበው ጽጌ ያው ኢትዮጵያን ወክላ በአፍሪካ ትልቅ በተባለው ዝግጅት ላይ ነው እንግዲህ የተገኘችው ማለት ነው። ብዙ የፊልም ተዋናኞችም ብዙ አክተሮችም እንደሚገኝ ሼር አድርጋለች ማለት ነው። እንግዲህ ያው እኔም እንደሚያሸንፍ እርግጠኛ ነኝ ብላ እሷም በራስ መተማመኗ እንደቀጠለ ነው ማለት ነው። እንግዲህ ታሸንፋለች ያው ታሸንፋለች። ኢትዮጵያውያን አሸናፊዎች እንጂ ተሸናፊዎች አይደለንም። አይደል እንዴ? ውድ ተመልካቾቼ፣ ውድ ኢትዮጵያውያን፣ ኤርትራውያን የሆናችሁ ሁላችሁም ታቃላችሁ ያው በየትኛውም ቦታ ላይ ያው አሸናፊዎች ነን እኛ። እንግዲህ ፅጌም በኢትዮጵያ ወክለ እንደመጠሽ እንደሚታሸንፊ አሸንፈሽ ድል አድርገሽ እንደምናይሽ አንጠራጠርም። ደግሞ ፈጣሪ አምላክ ይርዳሽ፣ እግዚአብሔር ይርዳሽ፣ ድሉን ይስጥሽ እንላለን። ሁላችሁም ገብታችሁ እንድታሸንፍ እውነት ፈጣሪ አምላክ ድሉን ይስጥሽ በሏት። እንግዲህ ፅጌ በጣም ፍልቅልቅ ደስ የምትል ፍላጎት አላት። እንግዲህ አንድ ሰው ለሆነ ስራ ፍላጎት ካለ ማድረግ አያቅተውም ብዬ ነው ማስበው እኔ እንደራሴ ማለት ነው። የሆነ ነገር ሊሰሩ ልታደርጉ ፍላጎት ካላችሁ፣ ሀሳብ ካላችሁ፣ ምኞት ካላችሁ ያንን ነገር ማድረግና ድል ማድረግ አያቅተም ማለት ነው። እንግዲህ እናንተ ስትሞክሩ፣ እናንተ ስታደርጉ ፈጣሪ ደግሞ እግዚአብሔር አምላክ ደግሞ ከላይ ይረዳል ማለት ነው። ላይክ እንደዛ ነው። ጽጌ በጣም ደስተኛ ናት። በጣም ደስ ብሏታል። እንግዲህ ዛሬ የምትገኘው ናይጄሪያ ውስጥ ነው። እንግዲህ በትልቅ ፕሮግራም ላይ ተጋብዛ ወይም ተመርጣ እንግዲህ አሸናፊ ሆና ነው ከብዙ አርቲስቶች መካከል እንግዲህ ተመርጣ ዋና መሪዋ ተዋናኝ እሷ ሆነ ነው የመጣችው። እንግዲህ እንደዛ ሆነ በመምጣቷ መጠን ደግሞ ያው ማሸነፍም አለባት ብዬ ነው የማስበው ኢትዮጵያ ነትን ወክላ ላይክ የኢትዮጵያን ነገር ነው ማለት ነው የምትሰራው። እንግዲህ ኢትዮጵያውያን እንዴት አክት እንደሚያደርጉ ከድሮ ጀምሮ ያለውን ነገር ነው እንግዲህ የምትሰራው ማለት ነው። በአፍሪካ ውስጥ እንግዲህ ኢትዮጵያ እንግዲህ በዚህ አንደኛ ይሆናል ብዬ ተስፋ አደርጋለሁ። እስቲ እናንተም ኢትዮጵያ በዚህ ታሸንፋለች፣ አፍሪካ ውስጥ አንደኛ ሆነ ትወጣለች ብላችሁ የምታስቡ ሁላችሁም ሀሳብ አስተያየቶቻችሁን አስቀምጡ ማለት ነው። እንግዲህ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ጽግሻን ዛሬ እንግዲህ ናይጄሪያ ላይ ያላትን ቆይታ ነው ይዤላችሁ የመጣሁት። እንግዲህ ምን ይመስላል የምለውን ነገር ደግሞ በደንብ ሼር ታደርግልናለች፣ በደንብ ታካፍለናለች ማለት ነው። እንግዲህ ወደ ቪዲዮ እንሄዳለን፣ ቪዲዮውን እንከታተላለን ማለት ነው። ውድ ተመልካቾቼ አብራችሁን ሁኝ አብራችሁኝ ሁኑ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ሀሳብ አስተያየቶቻችሁን በኮመንት ላይ አስቀምጡ ማለት ነው በጣም ደስ ይላል ጽጌ በእንደዚህ አይነት መልኩ በመምጣቱ በጣም በጣም ነው ደስ የሚለው ሰሞኑን ካሌ ነገር ወጣ ብላ እንግዲህ በሚሰራው ስራ ላይ በጣም ትልቅ እንትን ተሰጥቷት መምጣቷ በጣም ደስ ይላል የምሬን ነው የምላችሁ በጣም ደስ የሚል ነገር ነው እናም እንደኔ ደስ ያላችሁላችሁ መሳበስቴቶቻችሁን ኮመንት ላይ አስቀምጡ። እስቲ የጽጌን ሀሳብ እንጋራ ወደ ቪዲዮ የጻፋችሁት ፅጌን ፊልም አሰሯት እያላችሁ በጣም ብዙ ሰው ነው የጻፋችሁት። እኔ ደግሞ ከዛ ሁሉ ሰዎች መሀል እኔም ቴድሮስ ተሾመ ካስታ አድርጎኛል። ካስታ ያደረገኝ ደግሞ በእናንተው በእናንተው ድምጽ ነው እና ፈጣሪ አክብራችሁ ለካ በጣም ብዙ የሚወደኝ ሰው አለ ብዬ የኔ ህልም የተረዳ ብዙ ሰው አለ ብዬ እንዳስብ ና ያደረጋችን። እኔ እንግዲህ አገሬ ላይ ስመጣ በምን አይነት አቀባበል እንደምትቀበሉን አላቅም። ሀገሬ ላይ ዋንጫውን ይዤ ደግሞ መጣ አስባችሁ። እኔ ሰሞኑን አስበው አልችለውም። ወይ ዛሬ ሙቀቱ በጣም ከባድ ነው። በደንብ ናይጄሪያን አሳያችኋለሁ እንዲሁም ደግሞ የማስተዋውቃችሁ ሰው ይኖራል ማለት ነው። ለትስ ጎ ጋይስ። እንግዲህ ሰፖርት ታደርጉኛላችሁ አደራ፣ እንዳትረሱ ነገ ላይቭ ላይ፣ ነገ ማታ ወይም ደግሞ እሑድ ማታ ላይቭ ላይ የምንገናኝ ላይቭ ሊንኩን ደግሞ በኢንስታግራም በቲክቶክ እንግዲህ ጽጌ ያው አሸናፊ ሆኜ አሸንፌ ዋንጫውን ይዤ እገባለው። እናንተው ናችሁ የመረጣችሁኝ። ከዛ ሰው ሁሉ መካከል ተመርጬ ተወርጄ እንዲመጣ ያደረጋችሁኝ እናንተ ናችሁ፣ ውድ ተመልካቾቼ፣ በጣም የምትወዱኝ ሰዎች አላችሁ ብላ አመስግነናለች ማለት ነው። እንግዲህ አሸንፈሽ ዋንጫውን ይዘሽ ሄደሽ ኢትዮጵያ አንደኛ እንደምታስቢ እርግጠኛ ነኝ ማለት ነው። ውድ ተመልካቾቼ፣ እስቲ እናንተም ታሸንፊያለሽ ችግር ታረጊያለሽ የምትሏት የምታበረታቷት፣ እንግዲህ ሐሳብ አስተያየቶቻችሁን በኮመንት ላይ አስቀምጡ። እኔም ሀሳብ አስተያየቱን በቪዲዮ ላይ አስቀምጫለሁ። እንግዲህ ናይጄሪያ ምን ትመስላለች? ናይጄሪያ እንግዲህ ይህንን ትመስላለች ማለት ነው። እኔ ራሱ አይቼው አላውቅም እና ያው በጣም ደስ የሚል ይመስላል እንግዲህ እና ጽጌ ያው ናይጄሪያ ውስጥ ትገኛለች እንግዲህ፣ ድል እንደምታደርግ እንደምታሸንፍ እርግጠኞች ነን ማለት ነው። ዋው ደስ የሚል ጊዜ ይኖራል ብዬ ተስፋ አደርጋለሁ። እንግዲህም ለዛሬ ይዤላችሁ ያው የመጣሁላችሁ የጽጌ ቪዲዮ ይህንን የሚመስል ነበረ። እንግዲህ በድጋሚ በአዲስ ቪዲዮ እስከምንገናኝ ድረስ ጽጌ አሸንፋ ዋንጫ ይዛ ስትመጣ እንግዲህ በደስታ ለመገናኝ ውድ ተመልካቾቼ፣ እንግዲህ ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት። በሌለኝ በአዳዲስ ቪዲዮ እስክንገናኝ ድረስ እናንተው ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን ፈታ ዘና እያላችሁ ኮመንት ላይ ያስቀምጡልኝ እላችኋለሁ።